ሰማኝ አሁን እኔ የድሮዋ ቤቲ በፍቅር አንጋ 15 ቀን ትገርፈኝ ቤት ያለ ሌላ ቤቲ ነኝ። እሺ፣ ለባከንከብኝ ለእያንዳንዷ ሰዓታት እና ጊዜያት ዋጋ ላስከፍልህ፣ በሴት ልጅ እድሜ መጫወት ምን ያክል ዋጋ እንደሚያስከፍል ላሳየ ነው የመጣሁት። እሺ፣ አንቺ ሴት እኔን እንደፈለግሽ ማድረግ ትቻለሽ፣ ጽናትን ግን አንድ ነገር አድርጋታለሁ ብትይ ይኸውልሽ፣ በዚህ እጄ ትቦሽም ብዬሽ ነው የምደፋሽ። በቃ አሁን የመፈራ ነው እንደሚመስልህ፣ ድሮ ዝም የሚልህ እንዳላጣ ስለመፈራ ብቻ ነበር። አሁን ግን እኔ ላይ

ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የሀብት ዩቲዩብ ተከታታዮች በሙሉ በአለም ዳርቻ ለምትገኙት የምትገኙት ሰላምታ ይበያላችሁበት ድረስ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከክፍል አርባ ሶስት እየቀጠለ ማለት ነው። በጽናት ድራማ እንግዲህ በክፍል አርባ ሶስት እየተመለከትን ያለ ነው። ብዙ ነገርን አገናዝበንበታል ማለት ነው። እንግዲህ ኪራ እና ቤቲ ተያይዘዋል ማለት ነው። ምክንያቱም ትንሽ ደስታ ይመጣና ያ ደስታቸው በደንብ አድርጎ ሳያጣጥሙት እነ ኪራ ቤቱን የሚበጠበጣል ማለት ነው። ቤቲ በቀሏን እንግዲህ ለመበቀል ሆም ብላ በኮንፊደንስ እንግዲህ በፊት ለፊት መታለች ማለት ነው። በመጀመሪያ ግን በሰራተኛ በኩል ስትመጣ እንደው እንደዚሁ በሰራተኛ በኩል እንደተሽለኩልኮች ነበር የመሰለኝ ነገር ግን ፊት ለፊት ነው አሁን ላይ የተጋፈጠችው ማለት ነው። እንግዲህ ውድና የተከበራችሁ ቤተሰብ ፍቅር ተገልብጦ እንግዲህ ጠላትነት ሲሆን፣ ፍቅር ወደ በቀል ሲቀየር ምን ያክል እንደሚያስጠላ እና ምን ያክል እንደሚደብር ሁላችንም አይተናል ማለት ነው። ያው ኪራም እንግዲህ ከዚህ በፊት በሴት ተከቦ ስለነበረ ብዙን ጊዜ ስለሚወዛገብ እንግዲህ ያው የቤቲን ጊዜዋንም እድሜዋንም ያው ያባክንባትን ነገራቶች እንግዲህ አጠራቅማ ነው ማለት ነው። አሁን ላይ ማን የሰው ጊዜ ባክኖ እንዴት እናንተ ትደሰታላችሁ በማለት ነው እንግዲህ ቤቲ በቀሏን ልትበቀላቸው እንግዲህ ሆን ብላ የመጣችሁ ማለት ነው። ኪራም እንግዲህ ከዚህ በኋላ ምን ማድረግ እንዳለበት ምን መወሰን እንዳለበት እንግዲህ ባናቅም ብቻ እንግዲህ ጥላሞት ለብሷል ማለት ነው እንዳለ ፊቱ በሐዘን ተውጧል ማለት ነው። እንግዲህ ለምሩ የጽናትን ነገር አደራ ብሏል። እንግዲህ ይህ የጽናትን ነገር አደራ ያለበት ምክንያትስ ምንድን ነው? ቤቲም እንግዲህ ጽናትን አልተዋትን፣ መቼም ቢሆን አልተዋትን ብላለች። ካንተ ፍቅርህን ሳይሆን የምፈልገው በቀልህን ነው። ፍቅሬማ ካንተ ካለቀ በጣም ቆየ። ያኔ ድሮ ደጅ ስጸናልክ፣ ስትመታኝ፣ ዝም ስልክ፣ ፍቅሬ ነክ ብዬ ስንከባከብክ ብላለች ማለት ነው። አሁን ላይ ግን እኔ የመጣሁት የአንተን ፍቅር ፈልጌ ሳይሆን በቀልህን ነው ብለዋለች ማለት ነው እንግዲህ ቤቲ ከኪራ ፍቅር ሳይሆን ለመበቀል ነው የመጣችው። እንዴት ነው ታዲያ በቀል በእንደዚህ አይነት ሁኔታ ሊቀጥል የሚችለው? ኪራ ሰላሙ ተበጥብጧል። ጽናትም ምን ባደርገው ነው ምን በበድለው ነው ምን አድርጌው ነው ስቀርበው የሚጎዳኝ ስቀርበው የሚበድለኝ በማለት እንግዲህ ጽናትም ተግዛለች። ነገር ግን ኪራ የሆነ አደጋ ውስጥ እንደገባም ደግሞ ፊቱ ላይ አንብብ ያለው ብላለች። ጽናት መቼም ብዙ ጊዜ የማስተዋል ችሎታ አላት እና ነገራቶቹን እያስተዋለች ነው ለምን እንደዛ አደረገኝ ብላ ከመጣላቷ በፊት ምን ሆኖ ነው የሚለውን ነገር እንግዲህ አእምሮዋ ላይ አለ ማለት ነው። ነገራቶችን እንግዲህ ቀስ ብላ በእርግጠኝነት እንደምደርስበት ምንም ጥርጥር የለኝም። ምክንያቱም የሆነ አደጋና የሆነ ቻይሌንጅ ውስጥ የሆነ ችግር ውስጥ እንደወደቀ ኪራ ያስታውቅበታል ማለት ነው። ጽናትም ደርሳበታለች እንግዲህ አደጋ ውስጥ እንዳለ ያንን አደጋ እንግዲህ ጽናት ከጎኑ ሆና ልታወጣውም ትችላለች። ነገር ግን ኪራ በሌላ በኩል እንግዲህ አንቺን ገድዬ እጅን ለመንግስት ነው የምሰጠው የሚለው ነገርም እሱም ትንሽ ያስፈራል ማለት ነው። በመቀጠል ደግሞ ጽናትን ለምሩ አደራ ሰጥቷታል ማለት ነው። ለቤቲ የዛተባት ዛቻ አንቺ እንግዲህ እጄን ለመንግስት ነው የምሰጠው ያለውና ለምሩ ደግሞ የጽናትን ነገር አደራ አንቺ ነሽ ልትረጃት የምትችው አንቺ ነሽ የቅርብ ሰው ለሷ፣ በማለት እንግዲህ ይህን ነገር ሲናገር ትንሽ ውስብስብ ያለ ነገር ሆኖብኛል። ኪራ ምን ወስኖ ነው? ኪራ ምን አስቦ ነው እንደዚ ሊል ቻለው? የምርም ቤቲን አጥፍቶ እጁን ለመንግስት ሊሰጥ በጣም ከባድ ነው። የፍቅር ደብዛው ይጠፋል ማለት ነው። እንደዛ ከሆነ ነገር ግን ጽናት እንግዲህ በ ባገኘችው አጋጣሚ የሆነውን ነገር ብታውቅ መፍትሄ ይፈልጋል ብዬ ነው የማስበው። ምክንያቱም እንግዲህ በጽናት በእርቃን ፎቶ ነው አሁን ላይ እያስገደደችው ያለችው ማለት ነው። ቤቲ ቤቲ ለመበቀል የፈለገችው እና እሷ እንደፈለገች እንግዲህ ልታሽከረክረው የፈለገችው ቤትም እንግዲህ እንድትገባ እየተደረገው የጽናትን የእርቃን ፎቶ እንግዲህ ሶሻል ሚዲያ ላይ በትኜ ጽናት መግቢያ መውጫ እንድታጣ ነው ማደርጋት ስላለች ነው እንግዲህ ኪራም እንግዲህ ሶሻል ሚዲያ ላይ የእርቃን ፎቶዋ እንዲበተን ስላልፈለገ ዋጋ እየከፈለ ይገኛል። ለማንም ትንፍሽ ብሎ ሳይናገር ቤቲ ና ኪራ ብቻ ናቸው የሚያውቁት ይህንን ጉዳይ። እናም እንግዲህ በእርግጥ ያው የሆነ ችግር እንደገጠመው ሁሉም ያውቃሉ ብዬ አስባለሁ። ጽናት ያው ደርሳበታለች የሆነ ችግር ውስጥ እንዳለ ማለት ነው። እናም እጅግ በጣም ያው ፍቅራቸውን ሳጣጥሙ እንደዚህ መሆናቸው በጣም በጣም አሳዝኖናል ማለት ነው። እንግዲህ በሌላ በኩል ደግሞ ማጣት በጣም ከባድ ነው። እንግዲህ እቺ አንድነት ሰራተኛዋም እንግዲህ ያው ማጣት ችግር ነው፣ ቤቲ ልታግዛት የገባችው በዛውም እንግዲህ የጽናትን የእርቃን ፎቶ እንግዲህ ወደ ቤቲ ልታደርስ የቻለችው ሰራተኛዋ ነች። እናም ሰራተኛውም እያደረገች እና እየሰራች ባለው ነገር በጣም ተጸጽሳለች። በቤቲ ስድብም ደግሞ እጅግ በጣም አጥንት ይሰብራል። ቤቲ እየተሳደበች ያለው ስድብ በጣም ነው የሚዘገንነው እና ያ ያንን ነገር ደግሞ በቃ ትዕግስት አታለች። ሰራተኛዋ ለራሱ ማለት ነው ምን አይነት ጉድ ነው የገባሁት፣ ምን አይነት ጉድ ውስጥ ነው የገባሁት እያለች እንግዲህ ስለ በሽተኛ ልጇ ለራሱ ያንን በሽተኛ ልጅሽን እያለች ለራሱ እንግዲህ ከአንደበቷ ይህንን ቃል ስታወጣ ለራሱ ለጆሮ ለሰሚን በጣም ነው የሚዘገን ነው እና በጣም ይከብዳል እንግዲህ ይህን ነገር ልትሰራ የቻለችው ተገዳ ነው ማለት ነው አንድነትም ብር የማያደርገው ነገር የለም። ብር ካለ መንገድ አለ በሰማይ የሚባል ነገር አለ እና ቤቲ በብሯ እንግዲህ አንድነት ላይ ተጽዕኖ ፈጥራ አባታለች ማለት ነው። እና እጅግ በጣም ነው የሚያሳዝነው። የጽናትን እና የኪራንም ፍቅር ነጥቃቸዋለች ማለት ነው። በባለፈው ልጃቸውን እንደነጠቀቻቸው ያ ደግሞ አለፈ ብለው ሁሉን ነገር ተወታ አድርገውት እንደገና ፍቅራቸውን እንዳድስ አድሰው የህይወት ምዕራፍን አንድ ብለው ለመጀመር እየተዘጋጁ ባሉበት ታይም በደስታ እየፈነጠዙ ባሉበት ታይም እንግዲህ እትኩሱ ላይ እንግዲህ ቤቲ መታ ብጥብጥ አድርጋቸዋለች ማለት ነው። በጣም ያሳዝናል። ህይወት እንግዲህ በዚህ አጋጣሚ አንዳንዴ ነገራቶቹ እኛ እንዳሰብናቸው ላይሆኑልን ይችላሉ። ምክንያቱም አሁን ኪራና ጽናት እንዳሰቡት አልሆነም። እና ማንኛውም ነገር አንድ ነገር ልናስብ እንችላለን። ነገር ግን ህይወት አንዳንዴ እንዳሰብናት ላትሆንልን ትችላለች። ብዙ ቻሌንጅ፣ ብዙ ውጣ ውረድ አላት ማለት ነው። ትልቅ አስተማሪ ነው የእነ ጽናት ድራማ፣ እጅግ በጣም ያስተምራል ማለት ነው። ሁላችንም ተምረን ይበታል ብዬ ተስፋ አደርጋለሁ ማለት ነው። ውድና የተከበራቸው ቤተሰብ ኪራ ምናስቡ ነው ጽናትን አደራ ያላት እውነትን ቤትን ሊያጠፋት ነው። እንግዲህ በጣም ብዙ ነገር እየተፈታተነችው ትገኛለች ቤቲ ማለት ነው። ምክንያቱም እሷም ከሱ ፍቅር ሳይሆን የምትፈልገው አሁን ላይ በቀል ነው። በቃ እሱን መበቀል፣ እሱን ማሰቃየት የአምስት ዓመት ጊዜዋን ያቃጠለችውን ከሱ ጋር ነው። እንግዲህ በቀል ለመበቀል ነው እንግዲህ እሷ የመጣችው ማለት ነው። ኪራስ እንግዲህ ምን ይሆን እጣ ፈንታው? ጽናትስ ምን ታስብ ይሆን? የጽናትና የኪራ ነገር በጣም ያሳስባል። ግን አሁን ኪራ እንግዲህ ያለበት ወጥመድ፣ ከዚህ ወጥመድ እንዴት ብሎ ነው ሊወጣ የሚችለው? በምን አይነት መንገድ ጽናት ደግሞ እውነቱን ብታቅ ደግሞ ይቀላል ብዬ ነው የማስበው። እውነቱን ብታቅ በምን አይነት ችግር ውስጥ እንደገባ ጽናት ብታቅ ሜቢ በጽናት በኩል እያስገደደችው ያለውን የእርቃን ፎቶ እንግዲህ ሜቢ ጽናት መፍትሄ ፈላጊ ልትሆን ትችላለች። መች እሷ አስተዋይና መፍትሔ ፈላጊ ሰው ስለሆነች ማለት ነው። ኪራ ግን ብቻውን የሚወጣው አይመስለኝም። ኪራ ብቻውን ይህንን ወጥመድ የሚወጣው አይመስለኝም ማለት ነው። የጽናት እገዛ እንደሚያስፈልገው ነው እየተረዳውት ማለት ነው። ነገር ግን ያው የጽናትን ነገር አደራ በማለቱ ኪራ ለምሩ፣ እሱ ነገር በጣም አሳስቦኛል። ኪራ ምን አስቦ ነው ምን ወስኖ ነው የሚለው ነገር ያሳስባል ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ ሀብቴ ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቷት ማለት ነው። ውድ እና የተከበራችሁ ቤተሰብ ሀሳብ አስተያየታችሁን እስኪ ምን ተሰማችሁ በጽናት ድራማ በክፍል 43 ላይ የተመለከታችሁትን እንግዲህ እስኪ ሀሳብ አስተያየታችሁን በኮመንት አስቀምጩ ማለት ነው። ምንስ ተማራችሁበት፣ ምንስ ተገነዘባችሁበት? የኪራና የጽናትስ ነገር በእንዴት የሚቀጥል ይመስላችኋል? ምንስ ይሆናሉ የሚለውን ነገር ግምታችሁን እንግዲህ አስቀምጩ ማለት ነው። ቀጣይ ክፍል እስኪለቀቅ ድረስ ሁላችንም በጉጉት እየጠበቅን ነው፣ መጨረሻቸውን ማወቅ ስለምንፈልግ ማለት ነው። የቤቲ ክፋት በስማም በጣም ያስፈራል፣ በጣም ያስደነግጣል እና ያው ጽናትን እንደማትለቅለት እንግዲህ ደጋግማ ነግረዋለች ማለት ነው። ውድና የተከበራችሁ ቤተሰብ ይህንን ቻናል እንግዲህ ሼር አርጉ ማለት ነው። አበረታቱኝ ሁላችሁም፣ ማሰብ አስተያየታችሁን አስቀምጡ ማለት ነው። ስለምታበረታቱኝ በጣም ነው የማመሰግነው። የምታበረታቱኝ በእውነት ክብረት ይስጥልኝ፣ በጣም አመሰግናለሁ የእኔ ብርታቶች። እንዲሁም ደግሞ በአጋጣሚ የእኔን ቪዲዮ እንግዲህ የምታዩ የምትመለከቱ፣ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር የሁል ጊዜ ተከታይ ትሆናላችሁ ማለት ነው እና ውድና የተከበራችሁ ቤተሰብ ሁላችሁም ግምታችሁን ደግሞ ከማስቀመጥ ወደኋላ እንዳትሉ ማለት ነው። እና እንግዲህ ለዛሬ የነበረን ቆይታ ይህን ይመስል ነበረ። ጽናት ድራማ ተወዳጅ ተወዳጅነትን እንግዲህ ያፈራበት ምክንያት አስተማሪ የሆነውን ነገር ስለሆነ ወደ እኛ ሼር የሚያደርጉም ማለት ነው። በጣም ነው የምናመሰግነው ለነበረን ጊዜ፣ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ባይ ባይ።